ሰላም ጤና ይስጥልን፣ ውድ ቤንጃ ፖር ተከታታዮች እንደምናላችሁ፣ ይኸው ዛሬም በሳምንቱ ውስጥ የተከናወኑ አቤት የምንላቸውን ጉዳዮች ይዘን ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደወል ምልክት በመጫን የቤንጃፖር ቤተሰብ አባል ሆኖ ሰላም ጤና ይስጥልን፣ ክቡራትና ክቡራን በያላችሁበት ሁላችሁም ሰላም ነው። ዛሬም ተከስተናል። ሰላም እንዴት ናችሁ የቤንጃ ፖድካስት ቤተሰቦች? እንግዲህ ትላንትና በለቀቅነው ቪዲዮ ለሰጣችሁን አስተያየት እናመሰግናለን። እሷን አፕሪሽት ስላረገችሁልን ስላበረታታችኋት እናመሰግናለን። እንግዲህ ዛሬ እንደ መግቢያ የያዝናቸው ጉዳዮች አሉ። ከዛ ውስጥ የነቀነኒ ጉዳይ አለ። ይህን እንግዲህ ታክሲ አስተባባሪዎች ላይ የወጣ ጉዳይ አለ። የነ ጆን ዳንኤል ጉዳይ አለ። በዋነኝነት የምናወራበት ግን ትልቅ እንግዲህ ታምኔሉ ላይ እንዳያችሁት ከባድ ጉዳይ ይዘን የመጣ ነው። እና የመጀመሪያው እንግዲህ ከቀለኒን ጀምርና፣ እንግዲህ የፍርድ ቤቱ ትናለ፣ እስኪ ጀምረው ፍርድ ቤቱ የቀለኒን ጉዳይ እንግዲህ ነብሷን የማረው በዝግ እንዲታይ ወስኗል። ምንድን ነው የሆነው? ሰምትሻላል። እሷን ጉዳይ ከዚህ በፊት ጋዜጠኞች እንዲገቡ ክፍት ነበር ችሎቱ ይገባሉ ያው የሚሰሙትን ነገር ነው የሚመስለኝ። እና አንዳንድ ነገር ግን የተሳሳተ ኢንፎርሜሽን እየቀረበ ነው። ለኮንሰርት ብሎ ዋስትና ጠየቀ የተባለ ውሸት ነው። ጋዜጠኞች ናቸው ይሄን ወሬ እያናፈሱ ያሉት። ስለዚህ እንዳይገቡ ተከልክሏል። ዳያሪውም ጠበቃው እጅን ያለው ብለዋል። ስለዚህ እንዳይገቡ ተከልክሏል ተብሏል። እንግዲህ እንዴት መከልከሉ ከምንዴት ነው ምናምን እስ መከልከሉን አልደግፈውም ምክንያቱም በጣም ብዙ አወዛጋቢ የሆኑ ነገሮች ነው ያሉት እና ከዛ ከዛ አንጻር መከልከሉ ልክ ነው ብዬ አላስብም። እዛ ጋ በቃ ማለት ጉዳዩ ከቤተሰብ ከምን አልፎ ሙሉ ሆኗል፣ ሁሉም የሚንቀሳቀስበት፣ ሁሉም ሀሳቡን የሚሰጥበት፣ ሁሉም ፍትሕ የሚልበት ጉዳይ ላይ ስለሆነ እንደውም በተሻለ ግልጽ ነው መሆን ያለበት ብዬ ነው የማስበው። ስለዚህ መከልከሉ ትንሽ ያወሳስበዋል ብዬ አስበዋል። እንግዲህ እናንተ ሀሳቦች እነሱ በዋነኛነት ደስ አለም ዕድል ሳሰጠኝ ዝም ብዬ መግባት ከምን ራሱ ኬት ነው የመጣው ብዬ እንደ ምክንያትነት በዋነኝነት ያቀረቡት ምክንያት እንግዲህ በሁለት ጉዳዮች ላይ ያተኮረ ነው። አንደኛው በዲያሪው ጉዳይ ላይ ነው። ሁለተኛው ይሄ ኮንሰርት የሚባለው የሀሰት ዜና ያሰራጫሉ የሚል ጉዳይ ተነስቶ ነው። እንደውም መቸሬት በነበረው የችሎት ውሎ የገባ እንዳይወጣ፣ ያልገባ እንዳይገባ ሁላ የተደረገው እንግዲህ ምን ያህል የፍርድ ሂደቱን ያዛበዋል ብለው እንዳሰቡት አላውቅም። እንግዲህ የእሱ ጠበቃዎች በጠየቁት መሰረት የተከናወነ ነው። ያው ፍሬም እንዳለችው ጉዳዩ ከእንትን አልፈዋል። ከግል ነገር አልፏል፣ ተሻግሯል። በየጊዜው የሚወጡ ነገሮች ደግሞ የበለጠ ችሎት ውለውን እንድንከታተል እያደረገን ነው የመጣ እንግዲህ እኛ ሶስቴ አራቴ ከዚህ በፊት ነገሮችን አይተናል፣ እና የጊዜ ቀጠሮ ተጠይቋል። አሁንም እንግዲህ ምን ይባል ምን ይባል አሁን ላይ ያለ ነገር የለም። እንደ ዋነኝነት ለመግቢያም የመጣ ነው ይሄኛው ይሄኛው ጉዳይ ነው። በዝግ ችሎት ፍርድ ቤት ይወስናል። ብዙ ጉዳዮች ለአንዳንድ ጊዜ ክፍት የነበሩ ችሎቶች ይዘጋሉ፣ በመሃል በመሃል ግን አሁን ይሄ ትንሽ አስቸጋሪ ነው። በእርግጥ ጉዳዩ የሚመለከታቸው ሰዎች ከቤተሰቦች ይከለክላሉ ብዬ አልገምትም። ሚዲያ ጠበቆቻቸው ይኖራሉ። ሚዲያዎችን ጋዜጠኞች ግን ተከልክሏል። በዚህ መልኩ ግን አታድነውም። ለምሳሌ ቤተሰብ አካል የምትለው ሰው የደረሰን ምንጭ ነው ብሎ ደግሞ ነገም ይጽፋል ነገም ይፖስታል ሰው ሰውየን ሳይጠቅስ ያሳስታል የበለጠ እንደውም ዝግ አድርገው እንዲህ ሊያደረጉ ነው ዝግ ያደረጉት ፍትህ ሊያዛቡ ነው አሁን ራሱ በጣም አወዛጋቢ ሆኖ የለ ፍትህ ለማዛባት የተደረገ ነገር ነው በተለይ ከዚህ ከዘርጋ ምናምን ስለሚያገናኙት ገብተዋል ሊያዛቡ ነው እንደዚህ ለሱ ተብሎ ነው ምናምን ወደሚል ወደ በለጠ ውዝግብ ውስጥ ይከታል እና ክፍት ቢሆን ጥሩ ነው እንላለን። ፍርድ ቤት ወይም ፖሊስ አንዱ ዓለም ጎሳን ሊለቀው እንደሚችል የፖሊስ ምንጮች ነግረውናል። ምርመራውን የያዘው ቡድን አንዱ ዓለም ቀንኒ አዱኛን ገፍትሮ እንደጣለ ወይም ደግሞ ስለ መግደሉ የሚያረጋግጥ ማስረጃዎችን ማግኘት አልቻልኩም እያለ ነው። እንግዲህ የቀጣዩ ቀጠሮ እስከሚደርስ ድረስ አንድ ነገር ካላገኘ በስተቀረ አንዱ ዓለም የሚለቀቅበት እድል ከፍተኛ እንደሆነ ነው የፖሊስ ምንጮች የነገሩን። በፍቅር አጋሩ ቀን አዱኛ ሞት ጋር በተያያዘ በፖሊስ ተጠርጥሮ በእስር ላይ የሚገኘው አንዱ አለም እስካሁን ድረስ ሶስት ጊዜ ፍርድ ቤት ቀርቧል። ለአራተኛ ጊዜ ፍርድ ቤት ቀጠሮ ይጠበቃል። በዚህ ጊዜ እንግዲህ እየጠበቀ ያለው የምንጣፉ የፎረንሲክ ምርመራ ውጤትና ሌሎች ፖሊስ አሰባሰባቸዋል ያላቸው ማስረጃዎች ናቸው። ባለፈው ቀጠሮ እንግዲህ ፖሊስ 15 ሰዎችን ቃል እንደተቀበለና ወደ 28 የሚሆኑ ማስረጃዎችን ማሰባሰቡን ገልጾ ነበረ። እንደዚሁም ደግሞ በቀነኒ መኖሪያ ቤት ውስጥ የተገኘ ምንጣፍን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፖሊስ መላኩንና የምርመራ ውጤት ግን እንዳልደረሰለት፣ ይህንን የሚመረምሩ ሰዎች ወደ ውጭ ሀገር መሄዳቸውና ከእነሱን ለማግኘት እየሞከርኩ ነው በሚል አቅርቦ ነበረ። ስለዚህም አሁን በቀጣይ ይሄንን የሚያቀርብ ይሆናል የፖሊስ ምንጮቻችን እንደሚሉት የምርመራው ቡድን በአሁን ሰዓት ላይ እየገለጸ ያለው ነገር በእጆች ያሉ ማስረጃዎች በአብዛኛው አንዱ አለም ድርጊቱን ስለመፈጸሙና ስለጠረጠረበትን ነገር የሚያስረዳ ነገር አላገኘንም በሚል እየተናገሩ እንደሆነ ገልጸውልናል የምርመራ ቡድኑ ይህንን ነገር ማቅረብ ካልቻለ ደግሞ ፍርድ ቤቱ ወይም ራሱ ፖሊስ አንዱ አለምን የሚለቅበት እድል ከፍተኛ እንደሆነ ነው እነዚሁ የፖሊስ ምንጮች የሚናገሩት። እንግዲህ ሁለተኛው እንደ መግቢያነት የያዝ ነው። ከዚህ ከአንድ ወር በፊት እዚህ በሀገር ጀርመን አንድ ልጅ ጠፍቶ ነበረ፣ ከትምህርት ቤት ጠፍቶ እኛም ከዚህ በፊት አንስተ ነው ነበረ ጳውሎስ ጳውሎስ የሚባል ልጅ ነው። እንግዲህ ከኤርትራዊ እናትና አባት የተወለደ ልጅ ነው ያው፣ እና ጠፍቶ ነበረ ከኪንደር ጋርደን በሩ ክፍት በነበረበት ሁኔታ ወቶ ከፍተኛ ፍለጋ ሲካሄድ ነበረ ነው። እንግዲህ በእንደዚህ አይነት ታሪክ ማለት ይህን ያህል እነሱ ሰርች ሲያደርጉ አይቼ አላቅም። እንግዲህ ወይ አጋጥሞኝ ካልሆነ አላቅም። ብቻ እና እንግዲህ በተሰማው ዜና ልጁ ሕይወቱ አልፏል። እንደዚህ ሀገር ትልቅ ነገር ነው። አንድ ባለፈው እንዳልነው ጥፋቱ የነሱ ነው። ልጁ ትንሽ የኦቲዝም ህመም አለበት። ስለዚህ በደንብ መጠበቅ ነበረባቸው። ወላጅ ኪንደርጋርደን ወይም የህፃናት ሙያ ነው የምንለው አይደለ? እዛ አስገብታለች። ከዛ ነው እንግዲህ ከፍቶ ሲወጣ አላዩትም። ወጥቶ የሆነ መንገድ ድረስ ታየ። ከዛ በኋላ ጠፋ። በጣም አይለኛ ፍለጋ ተደረገ። አልተገኘም። ያው ውሃ ውስጥ ተገኘ አሉ ትላንትና። በጣም አንድ ነገር ይውልሽ፣ እንኳን ተገኘ ቁርጥ ሞት ያልሽ። ለቤተሰብ ደግሞ መሞቱን ደግሞ ስታስብ ደግሞ ለቤተሰብ በጣም ከባድ ነው። እና ብዙ ሰው ነበረ ያዝን የነበረው። ግን አሁኑ ጊዜ መነሻር ለምናየው ሁልጊዜ እኔ ወደ እኛ ሀገር ወስዳለሁ ብዙ ነገሮች። አንድ ነገር ሳይና ብዙ ህጻናት የሚያልቁበት ሀገር ነው እኛ ሀገር። አንድ ነብስ ግን እዚህ የሚሰጠውን ው ቫሊዩ ያው ያው በጣም ነው የሚያሳዝነው። ማለት በጣም ብዙ ሰው እንደ እንደ ተባለው ሊፈልጉበት የሄዱት መንገድ በጣም እንትን ስለሆነ ይገኛል ተብሎ ይነበረ። እኔም ተስፋ የነበረኝ ያ ነው በቃ በህይወቱ ይገኛል የሚል ነገር ነው የነበረው ግን አልሆነም። ፈጣሚያሳዝናል ነብሱን የማረው። ጸን ወደ ፈጣሪ ቅፍ ነው የሚሄደው። በእርግጥ ግን ለቋሚው አዘኑ። ከዚ በፊትም ሁለተኛ ታሪክ ከዚ በፊትም ውስጥ ቱቦ ውስጥ እንደዚህ ኦቲዝም ችግር ያለባቸው ምንድን ነው የሚያደርጉት ከሆነ ቦታ ከጠፉ በኋላ ስለማያውቅ የሆነ ቦታ ይደበቁናል። ሲርባቸውም አያውቁትም ምንም ሲል አያውቁትም። በቀዛ ሆነው በናም በምንም ህይወታቸው ፈጣሪ ማሰብም ይከብዳልና ለቤተሰብ መጽናናትን እመኛለን። ዛሬ ሞት በንትና ያለብና ግዴታ ማቅረብ ስላለብን ነው። ሌላው እንግዲህ እንደ መግቢያ ያዝ ነው። ነጆን ዳንኤል አሉ እና የታክሲ አስተባባሪዎች አሉ። እንግዲህ ነጆን ዳንኤል የፍርድ ቤቱን ነገር ያው የፍርድ ቤት ነገር ይጠራዋል ብለን ነው ይጠራል አሉ ነጆን ዳንኤል ፍርድ ውስጥ የነጆ እንዳልኝ ነገር ስታነሳው ው የነጆን በጣም እንደ ቀልድ የሆነ ነገር ለብዙ ሰው ትምህርት የሰጠ ብዬ አስባለሁ። አሁን ብዙ ሰዎችን ታድጓል ይህ ነገር ብዬ ነው ማስበው። ሰሞኑን አንድ መግባት የነበረበት ሰው ገብቷል፣ ቀጥል ገብቷል። ኦኬ። እና ምንድን ነው እንደ ቀልድ እዛች ላይ በነበረች እንቅስቃሴ እዚህ ደርሷል። በዚህ አጋጣሚ እርጉዝ ነበረች ሴቷ ማለት ነው። መውለጇ ሲደርስ ማመልከቻ ያስገባች፣ ዘጠኝ ወር ሞልቷታል ለመውለድ ብላ ጠየቀች። ጋንዲ ሆስፒታል ልውለድ ብላ፣ ፍርድ ቤቱ ደግሞ ጋንዲ ሆስፒታል የምትወልጅበት ምንም አይነት ምክንያት የለም እዛው እስር ቤት ውስጥ በሚሰጥ ሰርቪስ ነው መውለድ የምትችው እንደ ማንኛውም። ስለዚህ አይቻልም ብሎ ከልክሏታል። ሌላ እድል ግን አላት። ሌላኛው እድል ምንድን ነው? ህፃኑን ግን ከስር ቤት ውጪ መላክ ትችላለች። ነገር ቆንጆ ነው ማለት እንደ ሴት እንትን አለው። ሀሳቡን ያገነነበት መንገድ እንትልበልና ሀሳቡን ያገነነበት መንገድ ብዬ የማስበው ምንድን ነው? በጣም ትልልቅ ወንጀሎች እየተሰራ ሁን ቅድም ያነሳ ነው የቀነን ይክይዛለ እንደዛ አይነት ወንጀሎች በተሰራበት ሀገር ትልልቅ ወንጀል ተሰርቶ ይቅርታ በተደረገበት ሀገር፣ ይሄ ደግሞ ያው የተደረገው ነገር ትክክል አይደለም፣ የሚደገፍ ነገር አይደለም። ከሌሎች ወንጀሎች አንጻር ግን ስታየው መታየት ያለበት ማስተዋል ያለበት ነገር ነው ብዬ ነው የማስበው እና ከዛ አንግል ቢታይ እላለሁ ለእሷም ያለው ነገር አይ ቲንክ ይመስለኛል። እሷ ብዙ እንትኑ ላይ ያለች አልመሰለኝም። ብዙ ሰዎች የሉም እየተባለ ነው አሁን በተረጋጋ መንፈስ ግሩፕ ስለሆኑ እንጂ ግሩፕ ስለሆኑ እንጂ አሁን እሷ ፊት ለፊት የወጣችበት እንትን የለም፣ ግን አንድ ላይ ስለነበሩ አንድ ላይ የገቡ ይመስለኛል ና በዛ እንግል ታይቶ መመቻቸት የሚቻልበት ምንም አይነት ነገር ዳዊት ድሪባ እሱ ነገር ማለት አንችልም አንችልም። ያው ከዛ ከካሜራ በኋላ የፍርድ ደቱን ባታዛቡት ጥሩ ነው። ምክንያቱም እንደናንተ የተጽዕኖ ፈጣሪ ሰዎች እንተና ያየነው ነገር አለ። ላይቭ ገብቶ ሲያወራ የነበረው እሱ ነው። ከዛ በኋላ ዋን ዳይሬክሽን እና ወይ እንግዲህ ከጀርባ ሆኖ ሪያክት እያደረጉ ይሆናል ምናምን አናቅም። እንግዲህ ያለ ምክንያትም እነሱ እያዛሉ፣ ከካሜራውን በኋላ ያለው ነገር እንግዲህ የመጨረሻው ካሜራ ከጠፋ በኋላ ውዝግብ ሊኖር ይችላል። ወደ አባቱ ይልከው ነበረ፣ ግን ወደ ሰርቤላ ከሉ እንግዲህ ግን አልታረሙም ወደ ከእስር ቤት ውጭ ያለ የሕክምና ማዕከል ተወስዶ ሕክምና የሚያገኘውና ይዛ ድረስ የሚያዳርስ ነገር ስለሌለ በዚሁ ትውለድ ዋጋ ግን ከፈሉ የሚመስል ነገር ግን ትልቅ ነገር አለ። ከዚህ በፊትም እንትን ብለን ነበር። ለምሳሌ እሱ ስፖርት እየሰራ ራቁቱን ከዚህ በላይ ሆኖ እስር ቤት ሆኖ ፎቶዎች እየወጡ ነበረ። ከዚህ በፊት ሰርተንበታለን። ቢን ታስታውሳለና ማረሚያ ቤት ስትገባ ትላንት የዛን ሰሞን ተንጫጩ ሰርተን ነበር። እኛ ትቀራ ብቻ ብቻህን አንቺ ሰው ምን ይሸው ብዷል መሰለሽ። ስፔሻሊ ቲክቶክ በቃ መቶ ላይ እንደምኔ ስለታየ ቪው ይኖራል አለ ሃምሳ ሺህ ስልሳ ሺህ ቪው ወይም ደግሞ ፎሎወር አስር ሺህ ሃያ ሺህ ይኖርሻል። ከዛ በኋላ ይሄ እንትን ማለት ልብ ማበጥ ወይ ደግሞ አለመብሰል በለው ያለማወቅ እንደዛ ነገር ውስጥ ይገባና ነገሮችን በተሳሳተ መልኩ ማየት። ከዛ በኋላ እነዚያ ሰዎች አብሮሽ የሚኖሩ ነው የሚመስልሽ ነው ወይ? ስልክሽን ስትዘጊ የሉም እኮ እነሱ። ገብቶሻል። ያን ነገር ያለመረዳት ነገር አለና ብዙ ሰዎች አልተማሩም፣ እነሱም አልተማሩም። ገብቶ ስልክ ማስገባት ከዛ በኋላ ደግሞ የተፈጠሩ ሰዎች ደግሞ አሉ። አንዱ ደግሞ መያዝ የነበረበት ሰው እኔ ከልምምድ ጋ ያለኝን ቃል እንግዲህ አንተም ሰርተበታል መሰለኝ ላይ እንደሴት ይሄዳይለታስሁን ሁ ሁሌ የምለው ነገር አንዱ ምንድን ነው ውሻ በቀደደው ሌባ ይገባል። ውሻና ጅብማ እዛና እዚህ ናቸው። ውሻ በቀደደው ሌባም ይገባል። ነገር ጆን ዳንኤል አስቦበት አይደለም፣ እውነት ለመናገር ኢንደ ሞመንት፣ የሆነ ሀፕን አረገ ከቤቱ ሲነሳ ሲሄድ፣ አውሮፕላን ላይ እንደዚህ ከሜስ መፍጠር ብሎ አይደለም። በቃ በወቅቱ በነበረው ሰዓት ስሜታዊ ሆንና ያህል ነገር አደረገው። አሁን ሌሎቹ በዛ አተያይ ማለት ነው ለመፈመስ እየተባለ ኦድ የሆኑ ነገሮች ጆንም ቢለቀቁ ይደግም ነበር። ይህ ነገር መደረጉም ደግሞ በህግ መጠየቃቸው ማግባ ነው። የህግ የበላይነት መስፈን አለበት በዛ በእርግጠኝነት ማለት ይኸውልህ ህግ ባያዝ ዳይደረግ በትክክለኛ መንገድ ግን ህግ ህግ መከበር አለበት። እና ከዛ እንግል ለመመድ ለመመዱ እውነት ነው ሲሄድ የነበረው ገብቷል። አሁን ዝም ቢባል ኖሮ ይለመዳል። ሲጀመር የተመሳሳይ ጾታ ጉዳይ በጣም ስር እየሰደደ ያለ ግን በይቅርታ እንድትሄድበት ነው። እስር ቤት ሆኖ ይሁን አላቅም። አንድ ቪዲዮ ተለቀቀ የእሱ ልጅ የትኛው ታሰረ ከተባለ በኋላ አላየሁም። ካለ ተመልካቾች ፈልገን እናስገባዋለን። ካላገኘ ነው እንግዲህ ቅርታ እስር ቤቱ ሆኖ ፖሊስ እያለ የሚጠራበት አንድ ሰው ሊያንት ሌለው ኢንተርቪው ሊያደረገው አይነት ሙድ እሱ ከብረት ፍርግርግ ውስጥ አይነት ነገር ሆኖ ነው እና ከውጭ እንደ እንደዛ ያየ ነበር እና ልጁ

ቪዲዮውን በሁለተኛው ቀን ዩቲውብ ስትራይክ ልኮ ሀራስመንት ነው እንትን ነው የዛቻ ነው የሚል ቫዮለንስ የሚገርም ነገር ከዚህ በፊት እኔ ላይም ደርሶብኛል። እዚህም በተመሳሳይ ፆታ ላይ ቪዲዮ ሰርቼ ከእነ እንትናቸውን የመጣው እና ሰርቼ ያመለከቱት አበሾች ናቸው። ሪፖርት ያደረጉበት ስማቸዋለሁ። በዚህ በነዚህ ሰዎች እንትናችን ነክቶ አበሾች ናቸው ሪፖርት አድርገው ቻና አንደኛው ቻናል በቃ ስቲል አደጋ ውስጥ እና ሰመረም ላይ አሁን ይህ ሀፕን አረገ ማለት ነው። ልጅ በመናገሩ ሪፖርት ያደረጉብኝ እራሱ ጽፎታል ኮሚኒቲ ላይ በአበሾች ሪፖርት እነዚህ የሆኑ ግሩፖች አሉ የዚህን ተመሳሳይ የሚደግፉ ሄደው ምን ያደርጋሉ? ሪፖርት ያደርጉና ከነደቂቃው ምናምን አድርገው ነው የሚያመለክቱት። ከዛ በኋላ ያ ነገር አሁን በደንብ አማርኛውን እንትን ያደርገዋል። በቃ እንደዛ። ሌላው እንግዲህ መግቢያ የታክሲ አስተባባሪዎች፣ ሰሞኑ ደግሞ አንድ ታክሲ አስተባባሪዎች ጉዳይ አለ አስከባሪዎች የእነሱ ጉዳይ ለብዙ ዓመት ከአራት አምስት ከአምስት ስድስት ከዛ በላይ ነው መሰለኝ የሆናቸው። ተደራጅተው መጀመሪያ በየግል ዝም ብሎ ነበር ተራ አስከባሪ ነበረው በየሰፈሩ፣ የሰፈሩ አምባገነን የሆነ ግሩፕ ያን ሰፈር ተራ እንትን ያደርግና ገንዘብ ይሰበስብ ነበር። በኋላ ግን ተደራጅተው መስራት እንዳለባቸው መንግስት ያደራጅና ተሰጣቸው ማለት ነው። አለ ብዙ አመታት ሲሰሩ የቆዩ ሰዎች ናቸው። ገቢ ያገኛሉ። ቤተሰብ መስርተዋል፣ ያገቧል። በቃ ኑሯቸውን የሚመሩበት ነው። በድንገት ግን እንዳሉ የአዲስ አበባ ከተማ ተራ አስከባሪዎች ተነስተው በአዲስ ልንተካቸውን ያስለጥናቸዋሉ ብለው መግለጫ ወጡ፣ ማለት ነው። እና አሁን እነዚህኞቹ እጣፋንታቸው ምንም ነው። በቃ ይራለባቸው በተራ ነው ነው እና በጣም ነው የሚያሳዝነው። ለእኔ አግባብ ነው ብዬ አላስብም። ምክንያቱም አንተ አንድ ፋብሪካ ቢኖር ቀጥረህ መቶ ሰራተኛ አራት ዓመት ሰርታችኋል፣ ናንተ ደግሞ ውስጥ ይውጡና ደግሞ ሌላ መቶ ላስገባ እንደማለት ነው ለእኔ። እኔም እስማማለሁ ከቤንጃ ሀሳብ ጋር። ምክንያቱም እነሱ ብዙ አመት የሰሩበት ነው፣ ልምድ አላቸው፣ አካሄዱን ያውቁታል፣ መንገዱን ያውቁታል፣ እዛ ያለውን ነገር ያሉትን ሰዎች ምናልባት ህጋዊ ነገር የማይሰሩም ከሆነ በትክክል ስራቸውን የማይሰሩም ከሆነ ስልጠና ተሰጥቶ በህጋዊ መንገድ የሚሄዱበትን በተደራጁበትም ሊሆን ይችላል መሄድ በተፈለገበት መንገድ እነሱ ቢስተካከሉ ባይ ነኝ። ምክንያቱም አንዳንድ ጊዜ ከቲዎሪ ከሚሰጥህ በላይ ፕራክቲካሉ ይበልጣል። እንደዚህ እንደዚህ ነው፣ እንዲህ እንዲህ ነው ተብለ ከሚነገርህ በላይ ስትሰራው በደንብ አንደርስታንድ ታደረጓለህ። እና እነሱም ይህን ያክል ጊዜ ከቆዩበት እንዳልከው ቤተሰብ ይመሰረታል ስንት ነገር ያደረጋል። እና ትክክለኛ ውሳኔ ነው ብዬ አላስብም፣ አልስማማበት። ማሰልጠንም ካለብሽ እነሱ ለነሱን አያጠፉም ማለት አይደለም ይኖርባቸው፣ ግን ራሳቸውን ግን መስመር ይዘው ሌላ ህግ አስቀምጠውላቸው ያሰሯቸው ነው የምለው መጨመር ካለበትም እነዚህ አዲስ የተባሉት ተጨምረው አንድ አይነት ስልጠና ተሰጥቶ እንጂ ሙሉ ለሙሉ ተነስተው እነዛ ነው የተባሉ ገርማችሁ ነው። በጣም አላስማማም። አስማምቱኛል። ሰዓት አለመስጠታችሁ ለ ከዚህ በፊት ገልጸዋል። አብዛኛዎቹ ገልጻችሁታል፣ ግን እንደ ሁለት ማህበራት በዋነኝነት በጣም የሚጠቀሱ ማህበራት ነበር። ሞዴል የሚሆነው የሜክሲኮ የሚገኙ ተራ አስከባሪ ጦር ኃይሎች ማህበር እና ጦር ኃይሎች አካባቢ የሚገኝ ተራ አስከባሪዎች ናቸው። እና እነዚህ በተለይ ሜክሲኮዎቹ መጀመሪያ ይሄ በተናጣል ሁኔታ በፊት ላይ እንዲህ ነበር የሚሰራው። በቃ የሰፈሩ ካቦን ቅድም እንዳልከው እዛ ነበሩ ታክሲ ተራ። ቀላል የሚባል ስራ አይደለም የሚሰሩት። እኔም ነገር ሀምሳ ሳንቲም መቀበላቸውን አንድ ብር መቀበላቸውን አይደለም የተራ ማየት ያለብን መቼ ነው የወጣሽው? አምሳ ሳንቲም አንድ ብር እንደዚህ ፊት ለፊት እኮ ማውራት ያለብህ ግን፣ አስፎ የሆነ ሰው ሊክ አድርጓል። አምሳ ሳንቲም ስትል ያውቁታል መቼ እንደሆነ ተራ ላይ የወጡ ሰዎች አሉ። ስም አንጠራም። አስር ብር ጣ

ተመልሳችሁ እቤት በኩል እነዚህ ሜክሲኮ አካባቢ የሚገኙ ሰዎች ምን አድርገው ነበረ የተነጣጠለው ነገር? በማህበር ከመንግስት በመጣ ነገር ሳይሆን ራሳቸው በተነሳሽነት ቢሮ ከፍተው አባላት መዝግበው በፊት እከሌ የሚባለው ነገር ቀርቶ በስንስራ ደ ውስተኛ ሁላ እስከ ማድረግ ደርሰው በጣም በሚገርም ሁኔታ ሁላ ደግሞ የተቸገሩ ሰዎችን እስከ መርዳት፣ በበዓላት ቀናት በአካባቢ የሚገኙ በኑሮ ወደ ከሚያሉ ሰዎች ለነሱ የሆነ ድጎማ እስከማድረግ የደረሱ ማህበራት ላሉ ናቸውም። አንደኛ ወለ የዛ ሰፈር አባል ስትሆን የዛን ሰፈር ሳይኮሎጂ ታውቀዋለህ። ሁለተኛ ተራ ሲያስከብሩ የነበሩ ሰዎች እነማን ናቸው? ምን አይነት ሰዎች ናቸው? የምትለው ትርፍ ስራ ሰርቶት ኖሮት አይደለም። ግን ከተራ ማስከበርነት ተነስቶ ሀብት አፍርተው በወንጀል አይደለም፣ በትክክለኛ ስራ ሀብት አፍርተው ከዛ ቦታውን ለሌላዎቹ ደግሞ እየለቀቁ ሁሉም ሲሰራበት በዛ ሂደት ውስጥ የተሻለ ነገር ሲፈጠር አይተናል። አሁን ስራውን እንደ ቀላላ ነው። እንደ ቀላላ ነው ስልህ ጸብ አለው። ደንብ ሲያስከብሩ ሁለት ነገር ነው የሚያስከብሩት። እዛ ጋ ትራንስፖርት ለመገልገል የሚመጣው ሰውን ያሰልፋሉ በስነስርዓት እንትገለገል። ሁለተኛ ተራ ምንድነው ታክሲዎች በስነስርዓት ተራቸውን ጠብቀው እንዲስተናገዱ፣ ያለ ተራው እንዳይገባ ሌላ ችግር እንዳይፈጠር በስነስርዓት ነው። የሁለቱ አገናኝ አገልጋይነ ተገልጋይ ሁለቱን ሰርቪስ በመልካም ሁኔታ እንዲካሄድ የሚያደርጉ ናቸው። አሁን እንግዲህ ዝርዝር ሁኔታው አልደረሰ ሊሆን ይችላል። በምን አይነት ሁኔታ አፈጻጸሙ እነዚህ ሰዎች ምንድናቸው ማለት በምን ምን ታሳቢ ተደርጎ እነዚህኞቹ ደግሞ ከስራ ስታስወጣቸው ምን ታስበ የሚለው ነገር በራሱ እኔ አላውራውም እንጂ ምን ታስቦና ምን እንደሆኑ ሰምቻለሁ ግን አልናገረው። አስበላ ቪዲዮ ስንመለስበታልን ይሻላል።